ፒዲፍ እና ፋኖ መካከል ጥምረት አለ፣ ግንባር አለ፣ አብረው እየሰሩ ነው ያሉት። ፋኖ አስረስ የቀድሞ የጎጃም አማራ ፋኖ ቃል አቀባይ እና ምክትል ከዋትና ሻቢያ ጋር ተጣምረን ብንዋጋ ደስተኛ ነን፣ ዝግጁም ነን ያለው። ምንም ይሄ ማሽሞንሞን ማስመሰል ምናምንም የለውም። ኢፍ በት ኮንዲሽንስ ምናምንም የለውም። ቅድመ ሁኔታ እንዲህ ቢሆን ምናምን በቃ ደስተኛ ነን፣ አብረን እንሰራለን የሚል ነው። እና ቲዲፍ እና ፋኖ የአይዲዮሎጂ መቀራረብ አላቸው በሚል አይደለም። የነበረውንም ይረሱታል ብዬ አይደለም። ተአምር የሚመጣ አይረሱትም። ሁ ቲዲፍ ግሩፕ ዘ ዊል ኔቨር ፎርጌት ማን ኔቨር፣ መቼም ኔቨር፣ የመርሳት እድላቸው በጣም ጠባብ ነው። አሁንም ቢሆን አብይ ላይ ፎከስ እናርግ፣ በቃ እርሳ፣ እርሳው እና አብይ ላይ ፎከስ እናርግ አይነት ነገር ነው ይሄ። ድሮ ፖሊሲ መጣ፣ እየተደባደብን ቆይተን ፖሊሲ መጣ እንጠቃቀፍ ነበር። እንደዛ ነው አሁን እያረጉ ያሉ ስትደባደብ ቆይተ ስንት ነገር ስታረግ ቆይተ አልተጣላንም ብለህ ተቃቅፈ ዩ ፌክ ኢት ሊትራሊ። በቃ ፖሊስ ፖሊስ ፖሊስ መጣ ሲባል ተጠቃቀፋለ ቶሎ ብለ። ያንን ነው እያደረጉ ያሉት በአጭሩ እንዘዶ ሚኒት